አስራ ዘጠኝ ዓመት ኢትዮጵያን የመራች ሴት አለች። ካሲዮጵያ ትባላለች። ልጇ አንድሮሜዳ፣ ባሏ ሴፊዮስ ይባላል። የአስትሮኖሚው ታሪክ የሚያውቃቸው እነዚህ ሶስቱ ኢትዮጵያውያን ንጉሳውያን ሮያል ፋሚሊስ ከዋክብትን በመመልከት ነው። በቃ ቀና ብለው። ቀና ማለት በጣም ጥሩ ነገር ነው። በጣም ጥሩ ነገር ነው እና ሌላ ዓለም ነው ሰዎች ያላቸው ምድር። ማየት በጣም አድካሚ ጉዳይ ነው። ቀና ማለት ደግሞ ልዕልና ነው። ሰማይን ሲያዩ የተለያዩ ቅርጾች አሉ ነው ምናልባት አንድ ቀን አንቺንም ብጋብዝ ይችላለው። በተለይ ይሄ ሳምንት ካሲዮፒ ያለችበት በጣም ምርጥ ነው። ሴፈስም ይታያል፣ ድሮ ድሮሜዳም ትታያለች። አይተው በስማቸው አስጠሩ ነው። ለምሳሌ ጁላይን ጁልየስ ቄሳር ኦገስትን አውግስቶስ ቄሳር በስም እንዳሰየመ ሰየሙ ነው የማሰየም ጉዳይ ነው ዛት ሉሲያን የሚባለው አንድ ተመራማሪ መጽሐፉ ላይ ምን ይላል ይህን ሁሉ አጥንቶ ማለት ነው ዘ ኢትዮጵያን ስዌር ዘ ፈርስቱ ኢንቨንትድ ዘ ሳይንስ ኦፍ ስታርስ ኤንድ ጌቭ ኔምስ ቱ ዘ ፕላኔትስ ይላል የከዋክብቱን ሳይንስ አጠኑ ለፕላኔቶች ስያሜ ሰጡ ያንን ለግብፃውያን አስተማሩ ይላል ለግብፃውያን ካህናት ማለት ለጥንቶቹ እንደውም በአግባቡ ኢትዮጵያውያኖቹ እንደተረዱት እንደውም ግብፃውያኑ አልተረዱም ይላል እና በጣም ሰፊ ጉዳይ ነው። እዛ ድረስ ሄደው የሚገነቡት ግንባታ ቀላል አልነበረም። ወደዛ ውስጥ አንገባ። ምንድን ነው ይመለከቱ ነበረ እና በስማቸው ሳየም በኋላ ሰከንድ ሴንቸሪ ላይ ሁለተኛው ክፍለ ዘመን ላይ ፕቶሎሚ የሚባል ተመራማሪ ተነሳ። የሳይንሱ ዓለም በጣም የሚያውቀው ነው። አልማገስት የሚባል መጽሐፉ ላይ አርባ አራቱን ኮንስቴሌሽኖች መዘገበ። አርባ አራት አሁን ደግሞ በደቡብ ንፍቀ ክበብ አካባቢ ያሉት ሁሉ ሲጣኑ በአጠቃላይ 88 ኮንስቴሌሽንስ አሉ። እግዚአብሔር የፈጠራቸው ናቸው፣ የተለያዩ ቅርጽ የሚሰሩ ናቸው ለማለት ነው። እና ከሰማንያ ስምንቱ ሶስቱ ለኢትዮጵያ ነው የተሰጠው እንደ ሀገር። ይህ በጣም ትልቅ ጉዳይ ነው፣ እንደ ሀገር የምንከብርበት ነገር እኮ ነው። አንድሮሜዳ ፕሪንስ ኦፍ ኢትዮጵያ ብሎ ኤ ላይ ነው የሚያነሳት መጀመሪያ። አኤዩ ማለት ነው አኤዩ ማለት ዓለም አቀፍ የስነፈለክ ህብረት። ካሲዮፒያ ኪንግ ኦፍ ኢትዮጵያ፣ ንግስተ ኢትዮጵያ፣ ሴፈስ ኪንግ ኦፍ ኢትዮጵያ በሀገር ደረጃ የተመዘገበች በከዋክብት ካርታ ኢትዮጵያ ብቻ ናት። በታሪኩ በሀገር ደረጃ በሰማንያ ስምንቱ ሌላው በእንስሳት ባህራዊት፣ በተለያዩ ቁሳቁስ ኢትዮጵያ ግን እንደ ሀገር የተጠቀሰች ሶስት ጊዜ እሷ ናት ማለት። ይሄ በጣም ትልቅ ጉዳይ ነው። ከዚህ በኋላ ከዋክብት ማሰየም ብቻ ሳይሆን ብራና ዳምጠው፣ ቀለም በጥብጠው፣ ብር ቀልጸው ብዙ የሥነ ፈለክ መጻሕፍ ታበርክተውልናል። ይሄ ራሱ በጣም ትልቅ እውቀት ነው። አልፎ ተርፎ ደግሞ እንደ ኦብዘርቫቶሪ ሰማይን መመልከቻ፣ ለምሳሌ ላሊበላ ዛጉዌ ስርወ መንግስት፣ ትልቁ ላሊበላ የሰራው ስራ ቤተ ገብርኤል ላይ የስነ ፈለክ ክበቦች ነበሩ። እነዛ ክበቦች ማርኮ ቪጋኖ የሚባል የጣሊያናዊ ተመራማሪ ያጠናቸው ይመስለኛል። በጣም ክበቦቹና ሰማይን ያይበት የነበረ ነው ንጉሰ ነገስቱ። ይህ ብቻ ሳይሆን ሰማያዊ ካርታም ምድር ላይ ማምጣት ለምሳሌ የላሊበላ የቤተ ገብርኤል ዲዛይንን ብትመለከችው ማታ ማታ የምናያቸው ፕሌዲስ የሚባሉ ሰባት ትማማቾች የሚባሉ ከዋክብት አሉ። በሙሉ ቶረስ ወይም ሰውር የሚባል ኮከብ አለ። አሁን ወጥቷል ኦልሬዲ። በጣም ደስ የሚል ምሽት ነው። የታሳስጥር ለከዋክብት ተመልካቾች አጠገቡ አሉ። ፕሌዲስ ቅርጹን ያንን ነው ኮፒ ያደረገው እና ፊደለው ሁሉ አስትሮኖሚ ነው። ፊደሏችን ሁሉ መቶ ሰማኒያ ሁለት ማለት የዓመት ግማሽ ኢኪኖክስ የሚባለውን ቀመር ነው። ሰባቱ ብሩሃን አካላት ዞዲያክን ይወክላሉ። በጣም ብዙ ጉዳይ ነው። ስለዚህ ስነፈለክ ስትነሳ ኢትዮጵያ በጣም ክብር ያላት ሀገር ናት። ኢቭን መጽሐፍ የሄኖክን እራሱ ከኢትዮጵያ ወደ ሌላው ሲሸጋገር እኮ ውስጡ ያለው የስነፈለክ ምስጢር ለሌላውም ዓለም ተሻገረ ማለት ነው። ስለዚህ የሄኖክ አስትሮኖሚ ተብሎ ሊጠና ችሏል ማለት ነው። ራሱን ችሎ ኢትዮጵያውያን በጣም በጣም በዚህ ትልቅ ትልቅ ክብር ያላቸው ናቸው። አለም አቀፉ የአስትሮኖሚ ህብረት ንቁ የሚል መልእክት ያስተላለፈ ይመስለኛል። በ2011 13 ዓ ም ኢትዮጵያ የራሷን ከዋክብትና ፕላኔት ሰይማለች። ኢትዮጵያዊ ስያሜዎቻቸው ምን ይባላል? ሂደቱ እንዴት ነበር? እነ ሰማያዊ ነገሮች ሲገኙ በአለም አቀፍ የስነ ፈለክ ህብረት ነው ስያሜ መሰጠት ያለበት። ኮከቡ ኤችዲ 16175 የሚባል ኮከብ ነው። ኤክሶፕላኔቱ ኦርቢት የሚያደርገው ኤችዲ 16175 ቢ የሚባል ኤክሶፕላኔት ነው። ነው የራሷን ፕላኔትና ኮከብ እና ምናለ ኢትዮጵያን ስያሜ ይስጡ እድሉ ብሎ እድሉን ወደ ኢትዮጵያ ሀገር አመጣ። ነው ሌሎች ሀገሮች ይሰይማሉ። የእኛ ግን ልዩ የሚያደርገው ምንድን ነው? የተገኘው በኢትዮጵያ ልዕልት ስም በተሰየመው ኮንስትሌሽን ህብረ ኮከብ ውስጥ ነው። ስለዚህ በዛ ዘመን ጠፈርን አይታችኋል ቀና ብላችኋል አሁንም ቀና በሉ ነው ዩኒቨርስ የሁላችንም ነው ነው ማንቃና በጠፈር ምርምር ዙሪያ ደግሞ በጣም ጥሩ ስራዎች እየተሰሩ ነው አስራ አምስት ዓመት በጣም ጥሩ እንቅስቃሴዎች አሉ ኢትዮጵያ ስፔስ ሳይንስ ሶሳይቲ ኢትዮጵያ ስፔስ ሳይንስ ኤን ቴክኖሎጂ ኢንስቲትዩት አንድሮሜዳ ሁሉም አንድ ሀገር ሆኖ እየሰራ ነው እና ያ እድል መጣ ከዛም የባለሙያዎች ጥምረት ተደረገ ምክንያቱም ትልቅ ሀገራዊ ጉዳይ ነው እና በጊዜው አስታውሳለሁ ህዝቡ ነው ስም እንዲሰጥ የተለያዩ ተቋማት ደብዳቤ ተበተነ። እዛ ቲም ውስጥ ነበር እኔ እንደ አንድሮሜዳ ዶክተር ጌትነት ፈለቀ ሁለታችን ነበር። ከኢትዮጵያ ስፔስ ሳይንስ ሶሳይቲ ከኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ኢንስቲትዩት ነበሩ። በኋላ አስር ስሞች ወጡ። የተለያዩ ስሞች ናቸው ኢትዮጵያን ይገልጻሉ ተብለው የኛ ድርሻ ስም ማውጣት አይደለም። ስሙ የሚያወጣው አዩ ነው ማቅረብ ነው። እኛ የኤክሶፕላኔቱን አይነት የኮከቡን አይነት ውስጡ ያለው መጠነቁሱን ቁሱን ዳያሜትሩ ምናምኑን መግለጽ ነው። ያ ተቋም ይሰጣና፣ መጨረሻ ላይ ኢትዮጵያዊ ስም ሁሉን የሚያስማማ ወጣ። ኤችዲ 16 175 የሚባለው ኮከብ ቡና ተባለ። እሱን ኦርቢት የሚያደርገው ኤክሶፕላኔት ደግሞ አቦል አቦል አቦል። እንግዲህ ቡና የመጀመሪያው አቦል ቡና ይባል የለ እዚህ ኮከቡ ቡና ኤክሶፕላኔቱ አቦል ተብሎ ተሰየመ ማለት ነው። ማንኛውም ሳይንቲስት ስፔሲፊካሊ ያን ኮከብና ኤክሶፕላኔት ቢያጠና ኮከቡን ቡና አቦል፣ በቃ ኢትዮጵያዊ ስያሜ ነው። በጣም ደስ የሚል ስያሜ ነው። ለእኛም ያው አየዩ ጥሩ ሰርቲፊኬሽን ላከልን። በጣም ትልቅ ማስታወሻ ነው። ሰማያዊ አካላትን ያውም ደግሞ መቶኛ ዓመቱን ሲያከብር ነው እና መቶኛ ዓመቱን አያዩ ዓለም አቀፍ የአስትሮኖሚ ህብረት ሲያከብር ኢትዮጵያውያን ኮከብና ፕላን ኤክሶርስ ከዚህ ዓለም ውጭ ያሉትን አካላት በመሰየማችሁ በጣም ደስ የሚል እስካሁን ማስታወሻው ቤት ያለ እሱ አለ። እነዚህ ነገሮች በጣም ጥሩ ናቸው ብዬ አስባለሁ። ካሪኩለማችን ውስጥ ተቀርጸው እነዚህ ነገሮች መካተት አለባቸው የሚል እምነት አለኝ። ይህ ብቻ ሳይሆን ይህን እውቀት ደግሞ ማሸጋገር ስለሚገባ እንግዲህ ከ29ኙ መጽሐፍት ውስጥ አራቱ የሥነ ፈለክ መጽሐፍቶች ናቸው። አንደኛው አንድሮሜዳ አንድ፣ ሁለተኛው አንድሮሜዳ ሁለት እና ኢትዮጵያ ዘመን አቆጣጠር የሚል ሶስት መጽሐፍቶች ከዶክተር ጌትነት ፈለቀ ጋር አስትሮፊዚስት ነው አብረን አዘጋጅተናል። በጣም ብዙ ሰዎች አንድሮሜዳን መጽሐፍን አንብበዋል ያስታውሳለሁ። ሌላው አንድ የጻፍኩት ደግሞ ማዛሮት የሚል ነው። ማዛሮት ሶስት መቶ ሰባ ምናምን ገጽ የሆነ መጽሐፍ ነው። እሱ ደግሞ መንፈሳዊ ንባብ ስፕሪቹዋሉ። ለምሳሌ አንዳንድ ሰው ከዋክብትን ማወቅ ከእግዚአብሔር መለየት የሚመስለው በጣም ሞኝ ሰው አለ፣ በጣም ሞኝ ሰው አለ። እና ሰማያት የእግዚአብሔርን ክብር ይናገራሉ ይላል ዳዊት። ሰይጣንን እንኳ ላለ ሰማያት የእግዚአብሔርን ክብር ይናገራሉ። ሰው ሰማይን አየ ማለት እግዚአብሔርን አያወቀ ማለት ነው። ያንዳንዱን ስራው ጠፈርም የእጁን ስራ ያወራል ይላል ጠፈር የእጁን ስራ ስለሚያወራ ሰይጣን ደግሞ ማኑፕሌት ያደርገዋል። ገባሽ? ሰው ያንን ተረዳ ማለት ልክ እንደ ሰብአ ሰገል ኮከቡ መርቷቸው ክርስቶስ ጋር እንደደረሱ ወደ አምላክ ስለሚያደርስ ሰዎች ሁሌ በድንቁርና ይሄን ነገር እንዳያዩ አንዳንድ ነገር መካከል ላይ ይቀላቅላል። ስለዚህ ሰዎች ያንን አይተው ሲደናበሩ ከትልቁ ጉዳይ ሳያዩ ሞት ይቀድማቸዋል ማለት ነው። ማዛሮት ማለት ቢብሊካል አስትሮኖሚ ነው። መጽሐፍ ቅዱስ ከዘፍጥረት እስከሚል እስከመጨረሻው እስከ ዮሐንስ ራእይ ስለ ከዋክብት ምን ይላል? ሰማያትን ቀና ስንል የምናያቸው ፕላኔቶች ምንድን ነው? ምሳሌነታቸው ኮንስቴሌሽኖች ምንድን ነው? እግዚአብሔር እዛ ውስጥ ሊያስተላልፍ የፈለገው ምሳሌ ምንድነው? ሰዎች እንዲያውቁት ያንን መጽሐፍ ያው አዘጋጅቼ አይ ቲንክ አንባቢያን አምቦታል። አማዞንም ላይ አለ። አማዞን ላይ አአ በአማርኛ ቋንቋ ስለ ጻፍካቸው 29 መጽሐፍት ምትለን ነገር ካለ ምክንያቱም አሁን እኔ ሳገኘ ሳይ በጣም ወጣትና በዚህ አጭር ጊዜ ውስጥ እነዚህን ሁሉ መጽሐፍ መጽሐፍ አይከብድም ወይ በምን ጊዜስ ነው ተጠቅመህ የጻፍካቸው? ጊዜ አንጻራዊ ነው። ስለ ጊዜ ብዙ መናገር ይቻላል ራሱን ችሎ። እኔ ጊዜ አንጻራዊ ሆኖ ይታየኛል። በጣም ለየት ያለ ነገር አመለካከታለኝ ስለጊዜ ስለ ጊዜ። የሌላውን አላቅም፣ ስለ ራሴ ጉዳይ ነው ማወራው። አንዳንድ ሰው ጥቂት ዓመት ኑሮ ብዙ ልምዶች ይኖሩታል። አንዳንዱ ረዥም ዓመት ኑሮ ጥቂት ልምዶች ይኖሩታል። በጣም ይገርመኛል። ለምሳሌ የሶስት ዓመት ህፃን ቅዱስ ቂርቆስ ይታወቃል። ቅዱስ ቂርቆስ ትልቅ ገል ተጽፎለታልና፣ የኖረ ዓመት ሶስት ዓመት ነው ብለሽ ስታስተው ትገረሚያለሽ። እንዴት ሊሆን ቻለ ትያለሽ። አንዳንድ ሰው ደግሞ ዘጠናም ዓመት ኑሮ የህይወት ታሪኩን ሲሞት ለመጻፍ አንድ ገጽ በግድ ምን ብለሽ ትጽፊለት ለመሙላት ነው። አሁን የታሪክ እጽፋለሁ ሰዎች ከዘመን ከምን ሲያርፍና አቶ ገለገለ እሺ፣ በዚህ ዓመተ ምህረት እዚህ አካባቢ ተወለዱ፣ አደጉ፣ እድሜያቸው ለትምህርት ሲደርስ ተማሩ፣ አገቡ፣ ወለዱ፣ ሞቱ። ምንድነው ታዲያ አንድ ገጽ አይሞላም ህይወታችን ማለት ነው። በጣም ከባድ ነው ለመሙላት። እንዴት ሊሆን ይችላል? የተገቢ ነው ብዬ አላምንም። ሰዎች ለአንድ ገጽ ኑሮ ምድር ላይ ለምን ይመጣሉ? አንበሳው ከዚህ በተሻለ ቢጻፍለት ታሪክ አድኖ ነበረ አንድ ጫካ አቋርጦ ነበረ እምቢ ብሎ ነበረ ምናምን፣ ልትትች ያለሽ አለ። የአንበሳ እንኳን ታሪክ ከዛ አስጻፈ፣ ሰው እንዴት አንድ ገጽ ማትሞላ ህይወት ሊኖር ይችላል? ስለዚህ ምድር ላይ የኖረበትን ዓላማ አልተረዳም ማለት ነው። ለምሳሌ ትልቅ ቫሊዩ የምንሰጠው ገንዘብ ነው።